አይ እኔ ጋር መጣ ነበር፣ ግን ደግሞ ከቤዛ በፊት ነበር የተመለሰችው። እዚህ አልመጣችም። እንደ አይ ትናንት ሁለንት ስትመጣ ነግራኝ ነበር። ከዛ በኋላ ግን አላየኋትም። ኤላ እርግጠኛ ነህ? ሊድላንተ ጋር አላደረችም? ኧረ በፍጹም ከእኔ ጋር አላደረችም። ከቤዛ ጋር አይታ እንትን ተናዳ ወጣች። ከሷ በኋላ እኮ ቤዛም ወጣለች። እስካሁን አልመጣችም። እንዴት እንደዛ ሊሆን እኔ እኮ አንተ ጋር ያደረሽ መስለኝ ነበር። ስልኳንም ስደውል አይሰራም። የአንተም ስልክ ላይ ስደውል ስልክህን አታነሳ። አንተ ስደውል በሰዓቱ ተኝቼ ነበር። ማናችሁ፣ ሊዲያ የት እንዳለች አታውቁም? ስትመለስ ኪንጎና ዳይ ምንድጠልፏት ይሆናልኝ ናውል ኬላ ከተመለሰች በኋላ አላገኛትም። እንዴ አርነ ለየትም ጭራሽ ባለፈው ስልኬን ወስዶብኝ ስትል ነበር። ግን ምን ይሁን ብሎ እሷን ይወስዷታል ስልኳ አልበቃ ሲላቸው እሷን መውሰዷት። የማን እህት ነው? አይ፣ ወንዶች ሲወጡ አንተ ቁጭ አልክ ብዬ ነው። በማያገባሽ አትግቢ።

ሂዱ ሂዱ! ማነው ምንድን ነው? እህቴስ? አንተ እህቴን ናት ማነች? አንተህት እኔ ስለ አንተህት እኔ ምን አቅልዳለሁ? መተህ ዝም ብለህ ከምኔ መተህ ታንቀኛለህ፣ ስልኳን ፍርሀት አይደለም። እሺ አሁን የት እንደልሽ? ኧረ እኛ ምናቆር እስኪ መጀመሪያ ተረጋጉ። ንጉሥ ዳይመንድ እውነቱን ንገሩ። ልጁ ትናንትና ማታ እንደወጣች እስካሁን ከቤት አልተመለሰችም። እናንተ እጃችሁ ካለበት ግን እመኑኝ፣ መቼም ይቀራላችሁ። ዴቭ ተጨንቋል። እባካችሁ እኛ ምን እንደምናደርግ ግራ ገብቶናል። ስለ ያንተ ነው

የልጁ መጥፋት ላይ ይቻል አለበት። አረ በፍጹም የማውቀው ነገር የለም። እርግጠኛ ነህ? አረ እኔም ምንም የማውቀው ነገር የለም። እርግጥ ነው ይላገስ፣ አይቻት ነበር። ከዛው በኋላ ግን አላገኘኋትም። እያዋሸኝ ከሆነ ግን። ለምን ብዬ እዋሻለሁ? አላየኋትም። ጥሩ። ስለዚህ ላይ ወስዷት ነው ማለት ነው። አንዱ ለቀን ኮርኩሞ ይመልሳታል። የሷ ነገር አያሳስብም። በዛው ብትቀርም ግልግል ነው። አረ እንደዚህማ ትምህርት ቤት እመለስልኝ። የቤቱ ድምቀት እኮ እሷ ነች። በቀላሉ መሰለፈን አንሰጣትም። ምንም ስለ ሊዱ አዲስ ነገር ካለ ልጠይቃችሁ ነበር የመጣሁት። ምንም የለም። አሁን አንቺ ሊዱ አስበሽላት ነው ወይስ ስጥፎ ግሪ ነው? ሊዱማ ከአንቺ በጣም የተሻለሽ ናት። አንቺን ወስዶ እሷን ቢመልሷ ደስ ይለኛል። አሁን መለፍለፍሽን ተሽ ውጭልኝ። ማታ ግን አንተን የሆነ ቦታ አየሁት መሰለኝ፣ ወይስ ተመሳስለሁብኝ ነው? የት ያምሻል? ለምን ያመኛል? ማታ የት ነበርክ? የትስ ቢሆን አንቺ ምን ይመለከትሻል? ኡፍ ድሮም አንቺ ያልሽ ምንም ነገር ማለት አይቻልም ገና ልጅ ነሽ እንጨጭ አንተ ደግሞ ደሞ የምትሄደው ምንድን ምድ ነበር

አይ በፍጹም ቤት ውስጥ ከቤዛ ጋር እያወራሁ ስለነበር ብዙም ትኩረት አልሰጠኋትም። ያው እንደተለመደው ተናዳ ነው የወጣችው። ሊዱ ይህም በጣም እየከፋት ነበር። እህቴ ሲመራት የቴሌዩ ለነገሩ እኔ ነኝ መንከባከብ መጠበቅ የነበረብኝ እኔ ነኝ፣ ግን ያን ማድረግ አልቻልኩም። ዲህ በዚህ ሰዓት ራስን መውቀስ የለብኝ። ደግሞ እርግጠኛ ነኝ ሊዱ ትመለሳለች። አሁን እኛ ማድረግ ያለብን ፈጣሪዎችን ብቻ መለመን፣ ከሱ ውጭ አማራጭ የለም። አዎ ይብላ ልክ ነው። አንተ ጠንካራ ሁንና ቀስ ብለን እንፈልጋት። ስለተጨነቅ ኮሊዱ ከየትም አትበላ። እኔ ነኝ ጥፋተኛ። በቃሽ። አዎ፣ ወደ ቤት እንግባ። አዲስ ነገር ካለ ፖሊሶች ይደውሉ። እሺ፣ እንሂድ፣ በቃ

እኔ ግን አይቻታለሁ። ያው አንቺ ለቤት ስለነበርሽ ነው። ከሊዱ ኋላ ነበርኩ። አሁንስ ትነግረኛለህ ወይስ አትነግረኝ? አልገባኝ። አታስመስል፣ በቃ ሊዱ ካንተ ጋር ሄደች። በዓይኔ በምረቱ አይቻችኋለሁ። አቅፋት ነበር። ከዛ በኋላ የት ነው የከተትካት? አንቺ አምሻን ምን ይገርሽ ነው? ሊዱ ነው። የት ነው ያደረግካት? ለምን እንደው። ፍቅር እዚህ ቤት ያመጣች አላማ ምንድን ነው? አታስመስል። ሁሉንም ነገር ሰምቻለሁ። እ መለኳ የታስፈራኛ ሞክሽ ነው ሽ ቀሽ ሽ ማን ቀሽም እንደሆነ አይተን ብንፈርድስ? ንገረኝና ከፍቅር ጋር ያለህን ስምምነት አፍርሰን ከኔ ጋር እንስማማ። ሰኛሽ እኔ ብልጥ ለመሆን አትሞክሪ። ማንም አያምንሽም። አንቺ አደይን ወይም ዴቭ አይደለሽም ነው እኔ ብልጥ ለመሆን አትሞክሪ። ማንም ሰው አያምንሽ። አንቺ አደይን ወይም ደግሞ ዴቭ አይደለሽም። ስለዚህ ምንም አታመጭኝ። ሊዱን ገላታል እንዴ? አዎ ገድልኳት። አንድ ነገር ትንፍሽላለሁ፣ ቲ አንቺንም ሬሳ ነው ማረግሽ። ለምን እናገራለሁ? እኔም አልናገርም። አንተ ማገለኝ፣ አብረን እንስራ። ቆይ ፍቅርን ለምን እንደምትፈራት? ለትንሽ ጊዜ ነው እንጂ እሷን አጠፋታለሁ። እሺ አሁን ለማንም ትንሽ አይደለም፣ ነገር ግን አንተ እንድትረዳኝ ይገባል። በጣም ጥሩ። አሁን ወደ ነምር እየመጣሽ ነው። ምን ለሊን እሷ ትንሽ ትቆይ። መጀመሪያ ልጁ ነገር ይረጋጋ። ከሰቀስ ስንበትረሻለች። ይቅርታ ግን